ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ፣ አቅም ይኑራቸው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድ የዩቱብ ተከታታዮች እንዴናችሁ? ደህና ናችሁ ሆይ? አልሐምዱሊላህ እኔ ደህና ነኝ። በመጀመሪያ ኮሜንት ላይ ለምታበረታቱኝ እህቶቼ ጀዛ ሁምላሁ ከይረን ጀዛ ፈልጋችሁ ከጅላችሁ አትጡ። እኔ ዩቱብ እንዲከፍለኝ እፈልጋለሁ። ሰራሃተን ሰራሃተን እፈልጋለሁ ያስፈልገኛልም። እናንተም ይሄንን አስባችሁ ተረርታችሁ ሰብስክራይብ አድርጋችሁ ኮሜንት እየጻፋችሁ ለምት አግዙኝ ለምትረዱኝ፣ ለምትተባበሩኝ እህቶቼ፣ ወንድሞቼ በጣም ነው የማመሰግነው። ጀዛኩም አላሁ ከይራን አለ ሁለታችሁን ይክፈላችሁ እላለሁኝ። በዚህ አጋጣሚ ከኢትዮጵያ የተለያዩ ሽፎኖች አምጥቼ የኢትዮጵያ ሽፎን አለ፣ ሸርሸር ሰላለኝ። እንደዚሁም ደግሞ ጠራሃዎች አሉኝ። ይህም የለበስኩት ሽፎን እኔ ከኢትዮጵያ የመጣ ነው። ከፈለጋችሁ በነጠላ ከፈለጋችሁ ብዱን ነጠላ እንዲሁም ደግሞ ሀዲያዎች አሉኝ ማለት ነው። እዚጋ የተዘጋጁ የቡና ረከቦት ራሱ ሳይቀር አምጥቻለሁኝ ማለት ነው። በትዕዛዝ የምትፈልጉ እህት ወንድሞቼ፣ ሳውዲ አረቢያም ያላችሁ፣ ኢትዮጵያም ያላችሁ፣ የትም ቦታ ያላችሁ ማዘዝ ትችላላችሁ። አለ ገድም ማግደር የምችለውን ያክል በታማኝነት ለእናንተ ለማድረስ እሞክራለሁ። ዛሬ ግን ዋናው የመጣሁበት ዓላማው ባለፈው የሰራሁት ቪዲዮ ስለ ኩል ያወራኋችሁ በጣም ብዙቶቻችን እንደምትፈልጉትና አድሬሱን እንደፈለጋችሁት ነግራችሁኛል ማለት ነው። እኔ እንግዲህ ሶሻል ሚዲያ ጥሩ ነገር ከተጠቀምንበት ይጠቅመናል እንደገና ደግሞ ወደ መጥፎም ገርንበት ይዞን ይሄዳል። ቲክቶክ ብዙ ማስተዋወቂያዎች ያመጣል። እዛ ላይ ነው ቲክቶክ ላይ ነው ያገኘሁት እኔ ግን ለእናንተ ለማምጣት ሁነኛ ሙንትጅ እኔህንን የኔን ያመጣሁበትን የሚያመጣላችሁን በዋትሳፕ ነው እና ያናገርኳቸውን የዋትሳፕ በጣም ስለሚበዛ መልሼ ያንን ማውጣት አልቻልኩም። ለምን ቲክቶክ ላይ ስትገቡ ሊንኩ ይዟችሁ ወደ ዋትሳፕ ይሄዳል። ከዛ መርሃባ ይላችኋል። የምትፈልጉትን ትጽፉለታላችሁ፣ ጠለባችሁን ማለት ነው። ያስመርጣችኋል፣ ትመርጣላችሁ። ብዙ አይነት ነው። እኔ ግን ይሄንን ነው የመረጥኩት። የተወራልኝም ለዝን ነበረ፣ ስለዝን ነበር ያየሁት ቪዲዮና። ሁለት መቶ ሪያል ነው። ኦንላይን ነው የምትጠልጉት ማለት ነው። ወዳው በጠለባችሁበት ሰዓት ሎኬሽን ላኪ ያለሽበትን ይልሻል። እንደገና ደግሞ ወስቂ ይልሻል። ወስቂ ማለት ያኔ እርግጠኛ ነሽ ወይ ትክክለኛ ነሽ ወይ ኦንላይን መክፈል የምትችል የምትፈልጊው ወይስ ካሽ ነው መክፈል የምትፈልጊው፣ ይልሻል። እናንተ ምናልባች ኦንላይን መክፈል የማትችሉ ካሽ መክፈል ትችላላችሁ ማለት ነው። አንዳንድ ቦታ ላይ 199 አያለሁኝ አንዳንድ ቦታ ላይ 188 አያለሁኝ። እኔ ጋር ግን ድፍን 200 ሪያል ነው። ምንም የምሸወር የምትከፍሉት ነገር የለም። እቤታችሁ ድረስ በላካችሁት ሎኬሽን ነው የሚመጣው። ስልክ መከታተል ግዴታ ነው ማለት ነው። ያኔ ከዝቀን እስከ ዝቀን ይደርሳል ይላችኋል። መዳሞቻችሁን ማስጠለብ ትችላላችሁ። እንግሊዝኛ የማትችሉ ከሆነ በአረበኛ ማስጠለብ ትችላላችሁ። አሁን ብዙ እህቶቻችን ስለጠለባችሁት እኔ ስለሞከርኩት ነው። ወላ ሱም ወላ እኔ አላን እየሰራሁኝ አይደለም። ወላሂ አላህ ያቅብኛል። እኔ ተጠቅሜው ስለጠቀመኝ እናንተ እንድትጠቀሙ ነው። ለምን እናንተ በክሮሎክስ በተለያየ ነገር አይናችሁ ተጎድቷል። እኔም የናንተ እድል ገጥሞኛል። ገብቷችኋል። ስለዚህ እኔ አሁን ይሄን ኩል በምኳልበት ሰዓት የተሰማኝ ስሜት ወይም ደግሞ ለውጥ በጣም ስላስደሰተኝ እናንተ ደግሞ እንድትጠቀሙበት ነው። ቆንጆዎቹ ችግር የለባችሁ፣ በጠብ ነገር ትዋባላችሁ ማለት ነው። አይ እኛ ለህመማችን ነው ብትሉ ደግሞ ለህመማችሁ በጣም መድኃኒት ነው። እኔ እንዴት ነው የማረገው? በቤት ቤት የማልወጣ ሰዓት በተነሳሁበት ሰዓትም ፊቴን ታጥቤ ምን ብዬ እኳላለሁ ግን የበለጠ የበለጠ ምን አደርጋለሁ ልተኛ ስል ተኩዬው ነው የምተኛው። ተኩዬው ተኛለሁ። አይኔም ሪላክስ ነው ተኝቻለሁኝ። ጧት ስነሳ ወላሂ አይኔ በጣም ጥርት ብሎ የሆነ ቦግ ብሎ ያኔ የሚካልላችሁ የሚጋርዳችሁ ነገር ምናምን የሚያሳክካችሁ ነገር ምናምን የለም። በጣም ስለተጠቀምኩበት ነው ደግሜ ላላያችሁ ልጆች ላሳያችሁ። እዝጋ እንዴት እንደምሳሳለት ወላሂ እኔ ይሄ እርግጠኛ ነኝ፣ ለእኔ ለብዙ ጊዜ ሆነኛል። መቀነሻ አለችው በዛች በመቀነሻ እየቀነስኩኝ ነው የምኳለው ማለት ነው ኡት ባመካ አለ፣ ግን የባመካው አይደለም። ይሄንን እርግጠኛ ሁኝ ነግራችኋለሁ፣ እኔም አረጋግጫለሁኝ፣ ጽፍ ያለሁኝ ማለት ነው። መጨረሻው ቪዲዮ ላይ እዚህ መጨረሻ ቪዲዮ ላይ ሰውየው የሚናገረውን በደንብ አድርጋችሁ ስሙ፣ አረበኛ የምትችሉ ልጆች ኦኬ። እንደገና ደግሞ ስልክ ቁጥሩን አስቀምጥላችኋለሁ እኔ ስልክ ቁጥሩን ሳስቀምጥ ሰውየውን አናግሬው አይደለም በቃ አወረድኩት ከቲክቶክ ስላመንኩበት ብቻ እኔ ልፖስተው ነው እናንተ ገብታችሁ አናግሩት ኦንላይን የኦንላይን ስራ ስለሆነ ስተት ሊኖረው ይሄ ህጋዊ እንትን ነው የኛ የኛ ለፍ ደውር አይደለም እኔ አወረድኩት አላናገርኩትም አልጠየቅኩትም እናንተ ስለሚያስፈልጋችሁ ብቻ ብዬ ይሄን ቁጥር እለጥፈዋለሁ ማለት ነው። ላይ ናችሁ የምትፈልጉ እህቶች፣ ወንድሞች ወንድ ሴት አይልም ቲክቶክ ላይ ገብታችሁ ብታዩ፣ አክተር ይቱ ሪጃል፣ ብዙዎቹ ይሄንን ቲክቶክ ላይ የሚጠቀሙት እና የሚያስተዋውቁት ወንዶች ናቸው። ወንዶች ሁሉ የማይኳሉ እንዳይመስላችሁ፣ ረሱል ሰለላሁ ዐለይሂ ወሰለም ይኳሉ ነበር። አስለን እነዚህም የሚያስተዋውቁት መጀመሪያ የረሱል ሰለላሁ ዐለይሂ ወሰለምን ስም ጠርተው ነው እና ዙሮ ዙሮ ይሄ ነገር መድኃኒት ነው። ቁጥሩን አስቀምጥላችኋለሁኝ ተጠቀሙበት። ስለዘገይሁባችሁ በጣም ይቅርታ። ያው ረመዳንም ስለሆነ ስራም ስለበዛ ነው። ስልክ ላይ ያለውን ነው እንጂ ምጭ ነው አዲስ ቪዲዮ መስራት ስላልቻልኩኝ ነው። ሌላው ምንድነው ምላችሁ፣ ሽፎን ግዙኝ። ሽፎን እኔ አምጥቻለሁ ከኢትዮጵያ። የሚያማምር የሚያማምር ሽፎን ሰፋፊ ሰፋፊ ባለ ስድስት ሜትር ባለ ሰባት ሜትር እስከ ጠረሃው አለ ከፈለጋችሁ ዘዙኝ። የተለያዩ ሽፎኖች አሉ። እኔ መቼም ወዝ ወዝ ብዬ ማስተዋወቁን አልችልበትም። ሀባይቢ አላህ ይርዝቃችንን። እሱ ነው የሚረዝቀን እና ጥያቄ ካላችሁ ጻፉልኝ። ወላሂ በሚመቼ ሰዓት ሰራለ አሁን ረመዳን ስለሆነ ያው ትንሽ ተወጣጥረን ነው። ይሄንንኩል አይናችሁን የሚያማችሁ ልጆች ገዝታችሁ ከራሳችሁ የበለጠ ነገር የለም። ተጠቀሙት። እኔ በጣም ለውጥ አይቼበታለሁ። ባይኔ የጠቆረው የእንቅልፍ እጥረት ነው ይሄ ካላስታ አወት ታአሌ ግን፣ ሌላውን ነገር በዚህ በእንትኑ ተጠቅሞኛል፣ ተመችቶኛል። ተጠቀሙበት። ጀዛኩም ላሁ ከይረን። መጀመሪያ ያልኩትን ነገር ላገዛችሁኝ፣ አይዞች ላላችሁኝ፣ ላበረታታችሁኝ እህት ወንድሞቼ አመሰግናለሁ። ጀዛኩም ላሁ ከይረን።